ሰላም እንዴት ናችሁ? ወደ ቲክቶክ ቤተሰቦች፣ እኔ ያለው እግዚአብሔር ይመስገን። ሁላችሁም ይሄን ቪዲዮ ሼር ልታደርጉልኝ በሉሉ በእግዚአብሔር ስም ጠይቃችኋለሁ። እናታችሁን የምትወዱ በእናታችሁ ጃችኋለሁ ማለት ነው። እነዚህ ከላይ የምታዩ ሁለት ግለሰቦች አንዷ ሟች ናት፣ አንዷ ገዳይ ናት ማለት ነው። እቺኛ ሙሊየት አፈሳ ትባላለች፣ እቺ ደግሞ ነሲባ ትባላለች። የጅማ ልጅ ናት። እቺ ደግሞ ሟቿ የወለጋ ልጅ ናት ማለት ነው። እና ነገሩ እዚህ የተፈጸመው እዚህ ሳውዲ ውስጥ ነው። ሳውዲ ውስጥ ነው። እባካችሁን ሁላችሁም ሸር እንድታረጉ ይሄንን ቪዲዮ ማለት ነው። ነገሩ ምን መሰላችሁ፣ እቺ ጓደኛ እነዚህ ሁለት ግለሰቦች ጓደኛሞች ነበሩ። ከዛም በሆነ ጊዜ ይጣሉና፣ በሆነ ነገር ይጣሉና ይለያያሉ። እቺም ሌላ ቦታ ነው የምትኖረው፣ እቺም ሌላ ቦታ ነው የምትኖረው ማለት ነው። ከዛም በአንድ ቀን ለዚች ለነፍሰ ጡሯ ሴት ትደውልና፣ ይቺኛዋ ገዳያዋ ማለት ነው፣ ትደውልላትና በቃ ይቅር ብዬሻለሁ፣ አሁን አንቺ ነፍሰ ጡርነሽ እና በቃ ይቅር ብዬሻለሁ ትላትና ይቺ ገደዋ ኬክ ይዛ ወደዚች ቤት ትሄዳለች ማለት ነው። ወደዚች ወደ ሟቿ ቤት ሄዳለች ኬክ ይዛ ማለት ነው። ከዛን ይቺ ደግሞ ከሁለት ጓደኞቿ ጋር ነበረች ቤት ውስጥ ማለት ነው። ከሁለት ጓደኞቿ ጋር ነበረች። ለመውለድ ደግሞ አምስት ቀን ብቻ ነበር የቀራት፣ አምስት ቀን ብቻ ለመውለድ ማለት ነው። ደርሳለች ገባችሁ። ከዛን ኬክ ለሶስታቸውም ተሰጣቸዋለች። አንቺ ቢ ስትባይ ስትባል ግን አይ እኔ አልበላም እናንተ ብሉ ትላቸውና፣ ሶስታቸውንም ኬክ ሰጠቻቸው። ከዛን እነሱም ሶስቱ ያው እንግዲህ እንግዳ ይዞ የመጣ ነገር ነው፣ እና በሉ ቀመሱ በሉት። ኬኩን ማለት ነው። ከበሉ በኋላ ግን የተፈጠረው ሌላ ነገር ነው። ሶስታቸው ራሳቸውን ስቶ መውደቅ ጀመሩ፣ ወደቁ፣ አረፋ መድፈቅ ጀመሩ ማለት ነው። ኬኩን የወሰደችው ይቺ ገዳይዋ ለካ ምንድ ነው መርዝ ጨምራበት ነው የወሰደችው ማለት ነው። ይቺኛው የእውነት ከልቧ ይቅርታ ያደረገችላት መስሏታል፣ አመነቻት ይቺ ግን ቂም ይዛባታለች። እንግዲህ አስቡ እቺ ነፍሰ በላ ማለት ነው። የእውነት ሰው እንዴት በዚህ ልክ የፈለገ ነገር ብትበድላት እንኳን እንዴት ነፍሰ ጡር ሴት ላይ ይጨክናል? እንዴት ሁለት ነፍስ ላይ ሰው ይጨክናል? በእግዚአብሔር እውነት በስማም ለመውለድ አምስት ቀን የቀራት ሴት ልጅ እንዴት ነው እንዴት ነው? ምን አይነት ጭካኔ ነው ይሄ? ከዛን ኬኩን በሉ ከበሉ በኋላ አረፋ መድፈቅ ጀመረች። ወደቁ ሶስታቸውም ወደቁ። ከዛም በኋላ በወደቀችበት ቦታ እቺ ገዳይ ምን ታረጋታለች? በሆዳ ደፍታት። ነፍሰ ጡር ሴት ሆዳ እንደዚህ የወጣ እንዲህ ድፍት አርገት ወገቧ ላይ ቁጭ ብላ ታላግጥባታለች። ማለት ወገቧ ላይ ቁጭ ብላ ትስቃለች። በቃ እንደሌላ ነገር ነው ምትሆነው። ሁለት ጓደኞቿ ለሊቱ ሙሉ የታመሙ አድሮ ጠዋት ወደ ሕክምና ተወሰዱ መርዙ ተጠረገላቸው። እነሱ ናቸው እንግዲህ ይሄን ሁሉ የሚናገሩት ማለት ነው። በቃ ለእሷ ለሷ መከላከል አልቻልም እኛ ራሳችን ስትወርቀ ነበረ፣ ግን እንደዚህ እንደዚህ እያደረገቻት ነበረ ብሎ የተናገሩት ደግሞ ጓደኞቿ ናቸው። ከሷ ጋራ ሁለት ጓደኞቿ ነበሩ እነሱ ተረፉ። አሁን ሕክምና ላይ ነው ያሉት እነሱ ማለት ነው። ይቺ ግን እንደዛ ካደረገች በኋላ ምን አደረገች? ባሏ ስራ ላይ ነበረ። የዚች ነፍሰ ጡሯ ባል ስራ ላይ ነበረ። ለሱ ደወለችለትና ያለውን ነገር ሁሉ ነገር ነግራው እሱን ጠርታው እሷ ከዛ ቦታ አፕስ ብላ ጠፋች ማለት ነው። ጠፋች ከዛ ከቀናት በኋላ ደግሞ ልጆቹ ወደው በስሜታዊ ሆነው ሞባሪክ የሚባል ልጅ ጋር ሄዱ። ለእሱ ሁሉም ነገር ነገሩት። ይቺ ነፍሰ ገዳይዋ መጣች ላይቭ ላይ ላይቭ ላይ መጣም እንዳወራች አላውቅም። መጣች ላይቭ ላይ ፎቶ የተነሳች። ይሄ ፎቶ ራሱ የተነሳው ከዛ ከላይቭ ላይ ነው ማለት ነው። ገዳይዋ ይቺ ናት። የጅማ ልጅ ናት። ስሟ ነሲባ ይባላል። ይቺ ደግሞ ሙልዬ ታፈሰ ትባላለች። የወለጋ ልጅ ናት። እኔ ሰው ልጅ እንዴት ነው በዚህ ልክ የሚጨክነው? አረ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይቺማ የሰው አውሬ ናት። እውነት አውሬ እራሷ አይገልጻትም። እንዴት ነፍሰ ነፍሰ ጡር ሴትን ልትወልድ አምስት ቀን የቀራትን ሴት እንዴት እንደዚህ መርዝ ታበላታለች? እንዴት! አረ ወይኔ! አረ ምን ማንሰማው ጉድ የለም እግዚአብሔር ነው የምላችሁ። እና አባካችሁም ሁላችሁም የዚች የሟቿ እናት ደግሞ ይቺ ልጅ አስራ ምናምን አመቷ ነው እዚህ ሀገር እዚህ ሰው ዲካ መጣች አንድ ቀን ቤተሰቦቿን አይታ አታውቅም እናቷ አሁን ሰው ወደ እሷ ቤት ለቅሶ ሲሄድ ሂዱ ምን ሆናችሁ ነው ሂዱ ልጄ ምንም አልሆነችም በቃ እናቷ ጭንቅላቷ ተነክተዋል የእውነት ነው ምላችሁ እንግዲህ አስቡት እኔ እንጃ ለእናት መርዶ ሲነገራት ስንት አመት የናፈቀቻትን ልጇን አሁን ሬሳ አሁን ሬሳውን እንኳን እንትን ለማለት አንትን አልቻለችም እናትዬ ነው ሁላችንም እባካችሁ ለትላልቅ ፎሎ ላላቸው ልጆች አድርሱና የዚች ልጅ እርዳታ ተሰብስቦላት ሬሷ ወደ ሀገር ቤት ለቤተሰቦቿ እንድደርስ ቢያስማት ነው። አሁን ሬሷ ያለው ፍሪጅ ውስጥ ይመስለኛል። እና እባካችሁን እባካችሁን ይቺን ገዳይ ደግሞ ባገኛችሁበት ባገኛችሁበት አሳልፋችሁ እባካችሁን ለሕግ ስጡ። እቺ ልጅ የአራት ሰው ነፍሰ ገዳይ ናት። እነዛ ሁለቱ ልጆች ፈጣሪ ቀናቸው አይደለም ቀናቸው አልደረሳም ተብሎ ነው የተረፉት እንጂ እቺ ልጅ በሆዱ ያለ ልጅ ገላለች፣ እናትየውን ገላለች፣ እነዚህ ሁለቱ ልጆች ላይም የግድያ ወንጀላ ፈጽማለች። ግን እነሱ እግዚአብሔር ቀናቸው ስላለና ተረፉ። ይቺ ሴት በአራት ሰው የአራት ሰው ነፍሰ ገዳይ ናት። ገባችሁ? አሳልፋችሁ ካለችበት ለህግ ስጡ። አሁን አድራሿን አጥፍታ ሁሉ ነገር አጥፍታ ጠፍታለች። እዚህ ሳውዲ ውስጥ ነው ያለችው ማለት ነው። እባካችሁን ተራድርጉ። ይህንን ቪዲዮ ማለት ነው ለአይታችን፣ ደግሞ እግዚአብሔር አምላክ ነፍስሽን ይማረው። ኢትዮጵያ እያለች ክርስቲያን ነበረች እቺ ልጅ። እዚህ መታ ነው እምነቷን ቀይራ ያገባችሁ ማለት ነው። እንግዲህ ምንም የሚለው ነገር የለም። እባካችሁ አረብ ሀገር ስትመጡ እምነታችሁን አትቀይሩ። ሌላው ነገር እምነታችሁ በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ። ይሄ በጣም የሚያዘገኝ ነው ነው እና እንዴት ናችሁ ቤተሰቦች? የሰላም ናችሁ? እኔ ጋር ሁሉም ሰላም፣ ሁሉም መልካም ነው። ውድ ተመልካቶቼ ይሄን ቪዲዮ ሼር፣ ኮፕሊክ እንድታረጉልኝ በትህትና ጠይቃቸዋለሁ። ቤርቤረሰቦች እንድትሰሙ ነው በአማርኛ ሰባ ብሬም ቢሆን የሚያወራችሁት የሚያወራችሁት ምን አገባኝ አያገባንም እንዳትሉ። ለምን እንድትጠነቀቁ ነው። የዛሬ ጓደኛ፣ የዛሬ እህት፣ የዛሬ ምኑ፣ የዛሬ ወገን እግዚአብሔር እና እናንተ ብቻና ብቻ ነው። የዛሬ ጓደኛ አንቺን ቀብራ ራሱ ለምትኖር የምትፈልገው ጓደኛ ናቸው። ከጓደኛችሁ በጣም ተጠናቀቁት። እቺ እህታችን የምትኖረው ሳውዲ አረቢያ ውስጥ ነው እና ብዙ አመታት ሰርታ ደክማ ጓደኛ ይዛ ባል ታገባለች። በዛውም ደሞ አግብታ ርጉዝ ናት። የዘጠኝ ወር አምስት ቀን ብቻ ነው ለመወልዳት የቀራት እና አንድ ጓደኛዋ ቅር ብላ ነበረች፣ እና ነይ ይቅር ልበልልሽ አሁን የምትወልድ ሰዓት ስለደረሰ ከልብ እቅር እንድትልኝ ፈልጋለሁ ብላ ጠርታ ኬኩን ላ ይዞ እሷ ጋር ይሄዳሉ። እዩት የሴት ጓደኞች እዛ ይሄዱላቸውና ኬኩን ይቆርጣሉ። ኬክ ውስጥ መድኃኒት አርግቶ አበሏት። ኬኩን ይዛ የመጣችና ጓደኛዋ አልበሉም የሚባሉት እቺ እርጉዟና ቁጭ ብሎ የጠበቁት ጓደኞች በሉ። እሷ አልተረፈችም፣ ሞተች። የቱ አለፈ ከነህፃንዋ ከነምንዋ። ጓደኞቹ ደግሞ ታሞ ምን ብሎ አስመልሶ ምንምናም ወዱ ምናምን ተቆራርጦ ወጥቶላቸዋል። ሆስፒታል ገብቶ አሁን ተድነዋል። እችታችን ግን ሞተች። በምን ምክንያት? በጎደኛዋ ምክንያት። ለምን? ወንድ ጉዳይ ወይም የግል ጉዳይ ሊሆን ይችላል። ስለዚህ ለዚች ሰባት ዓመት ለፍታ እናቷና አባቷ ሳታይ የሰው ሀገር ውስጥ ብዙ መከራ አሳልፈ አሁን ህይወቷ በጎደኛዋ ተቀጠፈች። ምን ትላላችሁ እስቲ ማናምናችሁ? ነው። ከማን ጋራ መኖር የምትችሉት ንገሩኝ፣ እስቲ እህት፣ አለ፣ ጓደኛሽ፣ ባልሽ ነው። ማናምነን? ከማን ጋራ እንኖራለን? ጥያቄ ነው። የሴት ስቻ በጣም በዝቷል ጋይስ። ባል አግብቶ ያርዳታል፣ ጥላታል። ወንድም እንደዛ፣ እህት እንደዛ፣ ጓደኛ እንደዛ። ከማን ጋራ እንኖር? እስቲ ንገሩ እባካችሁ፣ ኢትዮጵያውያኖች እባካችሁ። በአማርኛ የሚያወራው እውቅና ኖሮኝ አይደለም፣ የዘርነት ጉዳይ ኖሮኝ አይደለም። እባካችሁ ተጠንቀቁ ለማለት ፈልጌ ነው። ብሔር ብሔረሰቦች እንድሰሙልኝ ነው የሚፈልገው። ይህን ቪዲዮ ሼር ኮፕሊንግ አርግታችው ይሄንን አካል እሷ ላይ የፈጸመውን አካል ሳውዲ አረቢያ ውስጥ የምትኖሩት እህት ወንድሞቼ፣ አንድ ላይ ሆናችሁ ለዚች ለሁለት ልብ የሞተችውን ሴት ድምፅ እንሆንለት። በእግዚአብሔር በልዩልት ቅድስት አርሴማ እጠይቃቸዋለሁ በመድኃኒዓለም እጠይቃቸዋለሁ እባካችሁ፣ በኢየሱስ ክርስቶስ እጠይቃቸዋለሁ ሼር ኮፕሊንግ በእመቤቴ ማርያም፣ ክርስቲያን ወገኔ፣ ሙስሊሞች ወገኖቼ፣ በአላህ እጠይቃቸዋለሁ። ይህን ቪዲዮ ሼር ኮፕሊንግ ብቻ አድርጉልኝ። ምንም ሌላ አልጠይቃቸውም። ያጠፋሁት ነገር ካለ ይቅርታ እላቸዋለሁ። የተሳስካውት ነገር ይኖር ይችላል። ይቅርታ ከልብ እላችኋለሁ። ይህን ቪዲዮ ኮፕሊንክ በእግዚአብሔር ጠይቃችኋለሁ። እባካችሁ ራሳችሁን ጠብቁ፣ ራሳችሁን ጠብቁ። በቃ ጓደኛ አታምኑ። ጓደኛ ከንቱ ናት። ጓደኛ እንዳታምኑት፣ በቃ የሴት ጓደኛ እንዳታምኑት። እባካችሁ ብቻችሁን ኑሩ። በቃ እኔ ጓደኛ የለኝም፣ ብቻዬን ነኝ። እንደኔ ሆኑ፣ በቃ ብቻ ሆኑ። ብቻ ስትሆኑ በጣም አሪፍ ነው። እኔ ተጎድቻለሁ በጓደኛዬ፣ ግን አሁን ብቻዬን ከሆንኩት ተስፋ ያለኝ ደስ ብሎኛል ምክንያቱም ከእሷ ጋር የወርኩትና፣ አሁን ብቻ ሲኖር በጣም ደስተኛ ነኝ። ስለዚህ ጓደኛ እንዳትይዙ፣ ጓደኛ መርዝ ናት፣ ጓደኛ ሴጠናት፣ ጓደኛ በቃ የሴት ጓደኛ ተዋት ተዋት። በእናሳቸው። ሰላም ክርስቶስ ከነም ከእናንተ ጋር የሚሆን ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ወሬ አላበዛም፣ በጣም አዝኛለሁ። በጣም ሰው መሆን ምንድን ነው ብዬ እንዳስብ ያደረገኝ ቪዲዮ ነው። አሁን እንዳዳመጣችሁት ነው። የሰው ልጅ ጭካኔ እስከ ምን ድረስ እንደሆነ አይታችኋል። እንዴት እንዴት! በእውነት እኔ በጣም ነው ያዘንኩት። እግዚአብሔርን ልቤ ነው የተሰበረው። የኔ ከርታታ እህት፣ በስማ አቡሎ መንፈስ ቅዱስ አህዶ አምላክ ምን፣ በጣም ይዘገንናል። ሴት ልጅ ሴት ልጅ ላይ እንደዚህ ትጨክናለች? ምን ያህል ጥፋት ብታጠፋ ነው? ምን ብትጉዳት ነው በዚህ ልክ እንደዛ ያጎዳቻት ነብሷን አጥፍታ ሁለት ነፍስ ሁለት ነፍስ እንዴት ትበላለች በዛ ላይ ረብስ መርዛ ብልታ ራሷ ላይ ወታ ተቀምጣ ታፈዝባታለች ምናምን ስባል እውነት በጣም ነው ያዘንኩት ሰው መሆን ነው ያስጠላኝ በእውነት ለምንድነው እንደዚህ የምንጨካከነው ነው ወገን ምንድን ነው እንደዚያ የሚያደርገን በእግዚአብሔር ስም በጣም ነው ያዘንኩት ቤቴን በጣም በጣም ከሚነግራችሁ በላይ ውስጤን ተሰማው እባካችሁ ተጠንቀቁ። ሰው ሲወዳችሁ ለምን ወደደኝ ብላችሁ እስኪ እራሳችሁን ጠይቁ። ሰው ሲጠላችሁ ምን አድርጌ ነው ሰው የጠላኝ የምለውን ነገር እስኪ መለስ ብላችሁ አስቡት። እግዚአብሔርን በጣም ያሳዝናል፣ በጣም ያሳዝናል። ሰው ሰው ላይ እንዴት በዚህ ልክ ይጨክናል? እንዴት እስማ አብሎ ፈስቅዱሳዶ አምላካ ምን አይነት አረመኔነት ነው እንዲህ እንዴት እባካችሁ ተጠንቀቁ። ሄቶች እባካችሁ በሰው ሀገር ያላችሁ ሄቶች ወዳጃችሁና ጠላታችሁን ለዩ። ሰው ሲጀመር ወዳጅ መስሎ ነው ሰውን የሚያጠቃው። ጠላትንማ ትጠነቀቁታላችሁ። ወዳጅ መስሎ የቀረበውን እንዴት ተብሎ እንዴት ተብሎ ሰው ሊጠነቀቅ ይችላል። ብቻ እግዚአብሔር አምላክ በያላችሁበት ይጠብቃችሁ። ብትችሉ ብትችሉ ከሰዎች ጋር በፍቅር ለመኖር ሞክሩ። በእውነት አትጣሉ። እውነት ባትችሉ ደግሞ አለ አይደለ እንደዚህ፣ በቃ ማለት የማይሆን ነገር ውስጥ አትግቡ። ሳውዲ ያሉ ሴቶች ብዙውን ጊዜ በወንድ ምክንያት ነው የምጣሉት ይባላል። እረ ዛው እኛ ስራን ብለን እንጂ የመጣነው ወንድም ብለን ነው እንዴ? እባካችሁ ተጠንቀቁ ልላችሁ ወዳለሁኝ። እግዚአብሔር አምላክ ነፍሷን በአጸደ ገነት ያኖርልን። ከምድር አታለች እና ከሰማይ እንድታገኝ እግዚአብሔር እርዳት። ደግሞ ፈራጁ አምላክ ነው እና እግዚአብሔር ይፍረድባት ያችኛዋ ማለት ነው። እናም ደግሞ ሌላው ሰሞኑን ማህበራዊ ሚዲያ ላይ የምናፈስ ወሬ የነ አብርሽና አብርሽ ሰርግ ነው። የስም ኦርቶዶክስ ናቸው እነሱ እንጂ ትክክለኛ ኦርቶዶክስ አይደሉም። ኦርቶዶክስ ቤተ ክርስቲያን ውስጥ የተለያዩ ህግና ደንቦች አሉ፣ ስርአቶች አሉ። አንድ የተዋህዶ ልጅ የተባለ ሰው በጾም አልፎ ተርፎ ደግሞ በዚህ በህማማት ሰርግ ሊያደርግ አይችልም ማለት ነው። በህማም ጊዜ የሳቅ የተደሰተ በዚህ ሳምንት ማለት ነው እሁድ ከስድስት ሰዓት ጀምሮ እስከ ኢሁድ ማለት ነው አሁን እስከሚመጣው ኢሁድ ድረስ የሳቅ የተጫወተ የይሁዳ ዘመድ ወይም ይሁዳ ነው ይባላል። ምክንያቱም ክርስቶስን አሳልፎ ሰጠ። በዛ ላይ በክርስቶስ ስቃይ ወቅት የሚስቅ የሚደሰት ሰው ራሱ ከሀዲ ነው ማለት ነው እና በዚህ ሰዓት የእኛ ቤተ ክርስቲያን ውስጥ ሰርግ የለም ለዛም ነው በጥር ወር ምናምን እንደዚህ ጾም ሊገባ አካባቢ ሰርግ ምናምን የሚበዛው ለዛ ነው በእውነት ሌላው ቀርቶ ሌላ እምነት ተከታይ እንኳን በዚህ ልክ አይደግስም በዚህ ልክ አይሰረግም በነገራችን ላይ እግዚአብሔርን እና በጣም ነው ያስጠሉን ማለት ነው ከአስመሳይነት እግዚአብሔር ይጠብቀን ማንም በማንም ቀንቶ አይደለም ግን ስታይ በጣም ያስጠላል በዚህ ልክ እንዴት ለምን ማለት መነጋገሪያ ለመሆን ነው። በጣም ያስጠላል። እውነት እግዚአብሔር አምላክ ልቦና ይስጣቸው። ማዕተብ አንገት ላይ ታስሮ እንደዚህ አይነት የዘቀጠ እና የወረደ ስራ መሰራቱ በጣም ነው የሚያስጠላው። ልቦና ይስጣቸው። በመቀጠል ደግሞ በሰው ሀገር ያላችሁ እህት ወንድሞቼ፣ እህቶቼ በተለይ ምንድን ነው የተራበ የተጠማ የተቸገረ ቤተሰብ እያለ ምን ለመሆን ነው? ለእነ አብርሽ ምናምን እንደዚህ ሰርግ ደግሳችሁ እስከ ዱባይ ድረስ ምን እየሆናችሁ ነው? አስቡት እንጂ ይሄት ወንድሞቼ፣ ምንድነው ችግራችሁ እንዴ? እናንተ በእናንተ መንደር እራሱ አድጋችሁ ተወልዳችሁ ያደጋችሁበት አካባቢ ላይ ራሱ በረሃብ የምጠበስ ስንት ወገን አለ። እስኪ ደውላችሁ ጠይቁ ቤተሰቦቻችሁን። እግዚአብሔርን ደውላችሁ ጠይቁ እስኪ አመት በዓል ሲመጣ ረመዳን ሲመጣ፣ ስንት ምሰቃይ ወገን አለ፣ በረሃብ የምጠበስ ወገን አለ። በእግዚአብሔር እነሱን አትረዷቸውም። ለነሱ ብትረዷቸው እንኳን ከሰማዩ አባቱ ዋጋ ታገኙ ታገኙበታላችሁ። ለነዚህ አሁን በዩቱብ እያገኙ ነው እየሰሩ ነው እየኖሩ ነው። ምን ተደርጎ ምን አድርጎ ነው ደግሞ ምደነቁት? ለሀገር ምን አበረከቱ? ዝሙትን ስላስተማሩ ምን ለሴትና ሴትን ማጣላትን ዝሙትን ስላስፋፉ ነው። ምን አድርጎ ነው? ቆይ ይህን ያህል እናንተ የምታሽቃብጡት እንደ የወጣሽበትን አላማማ ማሰብ አለብሽ ራስሽ። እውነትም ማናት፣ እዛ ቲክታክ ላይ መስ የምትባል ስታወራ ሰምቻለሁ። እውነት ነው፣ አንቺ የነፃነት ኑሮ ሳትኖሪ እዚህ መዳምሽ ውጪ ግቢ እያለችሽ መከራሽን እያበላችሽን ምንድን ነው ያለ ላይ መጨመር? እንደ በዚህ ልክ መውረድ ምንድን ነው ራሴን መሳት? ምንድን ነው ምን ለመሆን ነው እያላችሁ ያላችሁ። በእናንተ የተነሳ እኛ መሰደብ አለብን እንዴ? ችግራችሁ ምንድን ነው እንዴ? መስራታችሁ ካልቀለን ለነፍሳችሁ ስሩ። በየቦታ ያለ ቤተክርስቲያን አሰሩ። በየቦታ ያለ መስጊድ አሰሩ። አሳንጹ ለነፍሳችሁ ዋጋ እንዲሆን ማለት ነው። ምን እያደረጋችሁ ነው? እንዴ ምንድን ነው ችግራቸው? እውነት በጣም ነው የምታሳፍሩት። ኧረ በስመ አብ ምንድነው፣ ወደት እያመራን ነው ወገን? እግዚአብሔርን ልቦና ይስጣችሁ፣ ቸሩ መድኃኔዓለም። ምን እላለሁ፣ ፈጣሪ አምላክ ልቦና ይስጣችሁ። በእውነት ወዳችሁም አይደለም እንደዛ አይነት ነገር የምታደርጉት ብዬ አምናለሁ። እና ፈጣሪ ልቦና ይስጣችሁ። ሲጀመር እነዚህም ምን ለመሆን ነው የሚቀበሉት እኛ እየሰራን ነው። እናንተ ሰርታችሁ ሀገራችሁ ግቡ፣ አንፈልግም አይሉም፣ እንዴ ሲያስጠሉ። በመብርሃን ብዙዎቻችሁ እንደዚህ ልክ ልካችንን ስነግሩን ቅናት ነው ምናምን ትላል። በምን ይቀናል አሁን? በእግዚአብሔር ስም በምን ይቀናል? እንዴ፣ ምንድነው ቅናት ደግሞ? እንትን የለውም እንዴ፣ እንዴት ይቀናል በዚህ? ደግሞ ለማንኛውም ፈጣሪ አምላክ ልቦና ይስጣችሁ፣ ይስጠን አምላክ ቅዱሳን ደግሞ መጨረሻችን ያሳምርልን። በተረፈ በርቱ፣ ለራሳችሁ አስቡ። የምታደርጉት ነገር ምን እንደሆነ ያስቡ፣ ራሳችሁን ጠብቁ። ሁሉም ነገር ያስጠላል፣ የምታየው የምትሰማው። ና ፈጣሪ ጠብቀን። ሰላማችሁ በዚህ ትበልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱልኝ።